የተባረ ነበር እንዲኩ ነው። ይብላብኝ ውሻ ጅን ውሻ መራ አይብላብኝ። ተባበሩ ቶላ። በረካቱ ውድና የተከበራችሁ የአብዱላ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም ነው። እናንተም በያላችሁበት ሰላማችሁ ይዛልኝ። ውድና የተከበራችሁ ከሀገር ውስጥም ከሀገር ውጭም የምትኖሩ እህት ወንድሞች፣ እንግዲህ እናታችንን ቀርባለች ከኛ ጋር ዘምዘሙሴን ትባላለች እናታችን እንግዲህ ልጇን በሽተኛ ልጅ አላት። ይህ በሽተኛዋን ልጅ በባህር ወስደውባት የመን ገብቶ፣ እንግዲህ አእምሮ ትንሽ ያመመው ነው ልጁ። እንግዲህ እዛም ቢሄድ ስራ መስራት የማይችል የሆነ ልጅ በባህር ወስደው የመን ነው ያለው። ወንድማችን ያሲንን ታውቁት ይሆናል ማለት ነው። ልጁ ይሄ ነው። ቪዲዮ ማስቀምጥላችኋለሁ ማለት ነው። ፎቶውም አለ። እንግዲህ ይህ ልጅ ነው የመን ገብቶ አሁን ወደ ሀገር እንድመለስ ነው የተፈለገው። እና እባካችሁን እያለች ነው እናታችን። እስኪ እናንተ ደግሞ ሁኔታውን እንበራችሁ። እስኪ አሰላም አለኩም ወንድሞችም፣ እህቶችም፣ ልጆችም ይሆናችሁ፣ ኢትዮጵያም ያላችሁ ውጭም ያላችሁ፣ ምታውቁም፣ ታውቁኛላችሁ፣ ማታውቁኝም አሰላም አለኩም ብያለሁ። ያሴን አበራ ልጄ ህመምተኛ ነው። ህመምተኛ ሆኖ የመወስደው ፈለጥ ነው ቆረጥ ነው ግደል ነው እያሉኝ እስከሆነ ድረስ ተባበሩ፣ ተባበሩ ዘመዶቼ። ዋየ ለአላህ እሆናችኋለሁ የሩህን

ነው እመራችሁ እንዲያው አሁንም ውጭ ግቢ አላልኩም። ሩ ዶሩን ለአገሯ አቁልኝ ሄዶ የሚሰራ አይደለም። ህመምተኛ ነው፣ የአእምሮ በሽተኛ ነው። የተማረ ነበር። ምን አደርገዋለሁ? ወስድ ዛሬም ለሀራሚ ልንሰጠው ነው፣ ነገም ልናጥገው ነው፣ ነገም ልንቆርጠው ነው። ነው ነው እንዲወዘኑልኝ በስል አግኝታችሁ ተቃላችሁ ያ ያናግራል አሁን እነሱ ያሉት ያናግራል የመና ያ ለው ልጁ እንዲሁ ቀርም እንዲሁ ዝም ብለው የመና ይሉናል። ወይ ጀምበር ደርሷል ወይ እዚያ ገንዘብ አንጡ ነው ዛሬ አታገኙትም ነው ዛሬ አታገኙትም ነው አርባ ሺህ ብር አስር ሺህ ብር ስጡኝ ነው የራስህ ጉዳይ መቶ ሺህ ብር አንጣና ሀገር እናስገባለን

ነው ሸግር ወይ ነው ኧረ አርቆቤ ነው ሰማይና መሬቱ፣ አረ ጨለማውን አንጉ ልጅ ዘመዶች አሁንም ቅዲው መለመናቸው እዘኑ፣ እሆናችኋለሁ። ሩግዙ ሩግዙ። ውድና የተከበራችሁ ተመልካቾች፣ እንግዲህ ማዘር እንደተናገሩት ልጁን እኔ አውቀዋለሁ። ልጁን አሁን በቅርብ ጊዜ ነው የሄደው፣ ልጁን አውቀዋለሁ። ብዙዎቻችሁ እንግዲህ በተቤዚ አካባቢ ላይ ያላችሁ ታውቃታላችሁ፣ ያስይሉን ማለት ነው። ፎቶ እንግዲህ የምትመለከቱት ነው እዚህ ላይ ይሄ ነው። በእርግጠኝነት አብዛኞቻችሁ ታውቁታላችሁ። ልጁ ወላ ያው አእምሮ በሽተኛ ነው። ይሄ ልጅ እንግዲህ ሀቂቀተን በባህር ይዞ መሄድ ራሱ ከዚህ የሰደዱ ሰዎች ራሱ ሰው ምን ያህል ከገንዘብ ጋር ያለን እንትን እጅግ በጣም አሳዛኝ ነው የሚሆነው። እንደዚህ አይነት ለሄዱም ለምንም የማይሆን ልጅ ቀስቶ በባህር መውሰድ በጣም አሳፋሪ ጉዳይ ነው። ስለዚህ ምንም የለንም፣ እርዱን። ከአሁን በፊት አርባ ሺ ብር ብንልክ ያንን አርባ ሺ ብር የበላው ነው የበላ የጠጣው ስለሆነ ወዲያ ሀገር ለመመለስ 100 ሺህ ብር ያስፈልጋቸዋል። እስከ ኮምበልቻ ድረስ እንልክላቸዋል፣ ይህን 100 ሺህ ብር ክፈሉ ነው የሚሉት። ልጁ ወላ ቢሄድ የራሱ ከዛ ለስራ ይሆን ለምን አይሆን ሀቂቃተን ማለት ለምንም አይሆንም። ስለዚህ እባካችሁን ነው የሚሉት። አምስት አስር እንበል። የራሳቸው የሆነ አካውንት አለ፣ እዚህ ጋር አካውንቱ በራሳቸው ስም ማዘር ከፍተዋል ማለት ነው። ዘምዘም ሁሴን የራሳቸው አካውንት አለ። አካውንቱ ቁጥሩ አስቀምጥላችኋለሁ ኮሜንትም ላይ 1068057493 ንግድ ባንክ ነው ዘምዘም ሁሴን። ሁላችሁም የቻላችሁትን አምስት አስር በማድረግ ይህን መቶ ሺህ ብር እንደምንም ብለን አገር ውስጥም ሀገሮችም ያለን የተቻለንን እናድርግና ወንድማችን እንታደገው አገሩ ይግባ። ያለበት ሁኔታ ራሱ የእሱ የአእምሮ ሁኔታ አሳዛኝ ነው። እንኳን ተጨምሮ ደግሞ እናት ከበሽታ ላይ ሌላ በሽታ መጨመር ነው። ምናት የመምተኛ ነ እግሬ ሁ የመበቅር በዘንብ እያል አይ ወላሂ ከገጠር የመጡት በምርኩዝ ነው ሀቂቀተን ማለት ነው። እኔ ራሱ አላውቅም። ያው እንደዚህ ሁኔታ ነው የመጡት። እዚህ ከመጡ በኋላ እኛ ራሱ እዛው ቦታ ላይ ሄጄ ነበር። ይሄ ቪዲዮ መስራት የነበረብኝ አላውቅም። ያው ከመጣ በኋላ ነው የነገሩኝ። በምርኩዝ ነው የሚመጡት። አባት ውስጥ ነው አ

ትንሽ ብር ነው ሁላችንም ብንረባረብበት፣ ለአንድ ሰው ግን በጣም ሰማይ ነው ማለት ነው። ስለዚህ የተቻለንን አምስት አስር ብለን ወንድማችንን አገሩ እናስገባው። እንዲ ባለበት ሁኔታ ከሆኑ አገሩ ቢገባ ለእናት እንግዲህ ከዛ በሽታ ላይ እንደዚህ አይነት ሙሲባ ደግሞ ሲጨመር የእናትን ሁኔታ ታውቃላችሁ እንግዲህ፣ አልቅሶ ሊሞቱ ነው። ስለዚህ እባካችሁን የተቻለንን እናድርግና ወንድማችንን ወደ አገሩ እናስገባው። ይህንን ለማለት ነው። ይህ ቪዲዮ ለብዙዎች እንዲደርስ ሼር አድርጉት። እንዲሁም ደግሞ በየዋትሳፑ ወይ የኢሞ ላይ ስቶር ምናምን አድርጉት። አላ ያገራላቸው ወት ወንድሞች የተቻላቸውን ድጋፍ ያደርጉ። ወንድማችንን ይሄን መቶ ሺህ ብር ሞልተን ወደ ሀገሩ በቅርብ እንድናስገባው ማለት ነው። ይህን ቪዲዮ ላይክ አድርጉት፣ ሼር ስናያደርገው ለብዙዎች ይደርሳል። የተቻለንንም እናድርግ። አካውንቱ ቁጥሩም ተቀምጦላችኋል። አካውንቱን በዚህ እያስገባችሁ ብር በዚህ ገቢ ካደረጋችሁ ደረሰኝ የኔን ቁጥር አስቀምጥላችኋለሁ። ደረሰኙን በዋትሳፕ ለእኔ ወይም በቴሌግራም ደረሰኝ ብቻ ለእኔ ተልኩልኛላችሁ። አካውንቷን ግን የኢየሳር አካውንት የራሷን የተቀመጠው ብሩን በዚህ የተቻላችሁትን ድጋፍ እናደርግላቸው ማለት ፈልጋለሁኝ። እንግዲህ ወንድማችን አገሩ ገብቶ ከእናቱ ጋር ተገናኝቶ በምናየው አላህ ያደርገን፣ በሰላም መልሰው። ወሰላም አሌይኩም ወረሕመቱላህ ወበረካቱ ላ